ፍጹም አመሰግናለሁ። የእግር ኳስ አጀማመርህ ምን ይመስላል? ከሱን ጀምር። ያው የእግር ኳስ አጀማመር እንደ ማንም ታዳጊ ኢትዮጵያ ተጫዋች ሰፈር ውስጥ ነው የጀመርኩት። ያው ከዛ በኋላ ያው በብሔራዊ ሊግም እዛ ወልግጤም ብዙ አመት በታዳጊ ቆይቻለሁ እስከ ዋናው ቲም። በዛ ነው ፕሮሰሱ እንደዛ ነው። ራስን ያስተዋወቀው በወልቂጤ ከተማ ክለብ ውስጥ ነውና ከወልቂጤ ከተማ ጋር የነበረ ቆይታ ምን ይመስላል? ያው ወልቂጤ ከተማ የነበረን ቆይታ አሪፍ ነበረ። ያው ብዙ ሲኒየሮች የነበሩበት ቲም ነው። ያው ከነሱ ብዙ ልምዶችን ትወስዳለህ። ያው በነሱ ምክሮችም አሉ። እሱን እየተቀበልክ ራስን እያሻሻልክ ጥሩ ጊዜ አሳልፍ ያለው። በወላይታ ድቻ ሁለተኛ አመትን ይዛል እና በወላይታ ድቻ እያደረክ ያለው እንቅስቃሴ ምን ይመስላል? አሪፍ ነው ያው እግዚአብሔር ይመስገን፣ አሪፍ ነው። ያው ጥሩ ነገር ሁሌም ለመስራት ነው ሜዳ ውስጥ ከገባው የምሞክረው ጥሩ ነገር እያረኩ ነው ብዬ አስባለሁ። የሚቀሩኝ ነገሮች አሉ፣ በስራ ያው ማስተካከል እንዳለብኝ ይሰማኛል። አሻሺ የተሻለ ተጫዋች መሆን እንፈልጋለን። ምን ምናልባት በፕሪሚየር ሊጉ በሀገሪቱ ትልቁ ሊግ የመጀመሪያ የሊግ ጎልን ያስቆጠርከውና ዛሬ ምን ስሜት ፈጠረል? በጣም ደስ ብሎኛል። ጎል ማስቆጠር ያ ሁሌ የሚያስደስታልና እጅግ በጣም ነው ደስ ያለኝ ያው እንግዲህ ጥሩ ነገር ከዚህ በኋላ ለማግባትም እንግዲህ ጥሩ ነገር ሞራል ይሆነኛል ብዬ ነው የማስበው። በዘመናዊ እግር ኳስ የመስመር ተጫዋቾች ወይም ተከላካዮች ኳስን ያቀብላሉ፣ ግብ ያስቆጥራሉ፣ ከዛ በተሻለ ደግሞ የተለያዩ ነገሮችን ይፈጥራሉ። እና ግብ ለማስቆጠር አልዘገየም በዚህ በረጅም ዓመታት ቆይታ? ትክክል ነው ዘግይቻለሁ። እንግዲህ አንዳንድ ያው እንደዚያ ነገሮች እንትን ይላል ይፈጠራል። ያው እንግዲህ ከዚህ በኋላ እመጣለሁ፣ ለማግባትም እንግዲህ እሞክራለሁ ብዬ ነው የማስበው። እዛ ነው በዛሬ እንግዲህ ጨዋታ ላይ ከጎል ጋር ታርቀሃል ና ምን ታስባለህ ተጨማሪ ጎሎችን ስለማስቆጠር ወይስ በመከላከል ሚና ስላለህ ነገር ያው እንግዲህ ያው እንደ ቡድን ነው ምንለው እኛ ቡድን እንዳየው እንደ ቡድን ነው የምንጫወተው ያው እንግዲህ ጎል ለማስቆጠር ያው ሁሌም እጥራለሁ ከዚህ በተሻለ ባይሳካ ግን እንደ ቲም ስለምንጫወት ያው ዋናው የቲም ውጤቱ ስለሚቀድም ቲም ውጤት ከመጣ ያው ዋናው ያ ነው ብዬ ነው የማስበው። በስራ ጠንካራና ታታሪ ነህ እና ለጨዋታ ዝግጁም መሆንን ብዙ ጊዜ እንመለከታለን እና ለዚህ ደግሞ ምክንያቱ ምንድን ነው ብለ ታስባለህ? ያው ሁሌም ሬ ጠንክሮ መስራት ነው ብዬ ማስበው። ሁሌም ጠንክሬ ነው የምሰራው፣ የተሻለ ለማድረግ ነው የምሞክረው። ና ያ ይመስለኛል ለነገ የተሻለ ስራ ለመስራት ሁሌ የምዘጋጃለሁ። ና ያ ነገር ጥሩ ነገር ፈጥሮልኛል ብዬ ነው ማስበው። በኢትዮጵያ ዋንጫ ጎል አስቆጥራል። ዛሬ ደግሞ በኢትዮጵያ ፕሪሚየር ሊግ ታሪክ የመጀመሪያ ግብን አስቆጥራል። አይን የገለጠችልን ግብ ለማን አበርክት ብትባል ለማ ታደርጋለህ? እጅግ ለምወዳቸው ቤተሰቦች ይሆናል። ለነሲሁን አመሰግናለሁ። ማመሰግናለሁ ፍፁም እየፈርተ